አንተ ሁለት ሚሊዮን ከሰጠ አንተ አምስት ሚሊዮን ከሰጠ የሚል አደገኛ ትንቅንቅ እና ፉክክርስ ፉከራና እንኳ ሰላምታ ውስጥ ገብቷል። በእውነት ይሄ ቅዱስ ጦርነት እስከ መጨረሻ ድረስ እንዲዘልቅና ይሄ መቶ ሚሊዮን ብር ለመቄዶንያ እንዲሰጥ ሁላችን ጸሎታቸው አይለይን በመለ ኢትዮጵያ በባለ ሀብቶቹ፣ በዝነኛ ሰዎች፣ በፖለቲከኞች መካከል ይሄ ቅዱስ ጦርነት ሚሊዮን እሰጣለሁ አስር ሚሊዮን ትሰጣለህ አልሰጥም የሚል ትንቅንቅ በሞላ ኢትዮጵያ እንዲፋፋምና እንዲጧጣፍ የሁላችን ጸሎት አይልየን። በእውነቱም ይሄ በጣም የሚያስደንቅ በኢትዮጵያ ታሪክ ታይቶ አይታወቅም፣ ታይቶ አይታወቅም እንደዚህ ያለው ቅዱስ ጦርነት አንተ ሶስት ሚሊዮን ከሰጠኔ ዘጠና ሚሊዮን እሰጣለሁ። አንተ አምስት ሚሊዮን ከሰጠኔ መቶ ሚሊዮን እሰጣለሁ። አንዱዚ ያለ ጦርነት በኢትዮጵያ ታሪክ ታይቶ የማይታወቅ ቅዱስ ጦርነት ነው። የዚህ ቅዱስ ጦርነት በረከቱ በሁላችን ላይ ይድር። ይሄ ቅዱስ ጦርነት ወደ ሁሉ ቢሊዮነሮች ኢትዮጵያ ውስጥ ያላቸው ያላችሁ ቢሊዮነሮች የዚህ ቅዱስ ጦርነት በረከቱ እንዲያድሮባችሁ ጸሎታችን ነው። በጣም ተደስቻለሁ። እኔም በእውነቱ ከዚህ ሁሉ ግብግብና ትንቅንቅ ጆርባ የቢኒያም መቄዶኒያ ጦበቅ ያለ ጸሎት አለ። ጌታዬ ኬቱም ኬቱም ብለው አምጠው እነዚህ ምስኪኖች እንጀራ ስጠኝ ላብላቸው፣ ላጠጣቸው፣ እርዳኝ ብለው ቢኒያም በር ዘግቶ ጸልያል። እነሱ ቲክቶክ ላይ ይፋለማሉ። አሶጥም አንተ ሁለት ሚሊዮን ጣለ አጥም ጣለሁ በቃ እንደዚህ ስ ይላል። ሞቶ ሚሊዮን ነዋ አ ሰአንተሰጠ የሚል እና ይሄ ጦርነት ቢኒያም ጸሎት እስካላቋረጠ ድረስ የሚቆመ አይመስልም። በጣም አደገኛ ቀውስ ይዞ የሚመጣ ሞቶ ሚሊዮኖች ለሚቅድና የሚሰጥ ጦርነት ቅዱስ ጦርነት በመሆኑ ዶስ ብለኛል። ደስ ይወላች በእውነቱ በመላ ኢትዮጵያ እንዲ ያለው ቅዱስ ጦርነት እንዲፋፋም ጸሎቴ ነው። በጣም ነው ደስ ያለኝ እና እውነቱ ለመነጋገር አንድ ቶረት ነው ትዝ ያለኝ ሙናለ። አንድ ሰው ሁለቱ ሰዎች ቁጭ በለ ይጫወታል። አሁን እነዚህ ሁለት ሰዎች አንደኛው ምስኪን ነው ድሃ ነው፣ እርቦታል፣ ጦምቶታል። ከዛ ጸሎት ያረጋል። ጌታ ሆይ ሱጋ አምጣ በኖጣ ሱጋ አምጣ በኖጣ ብሎ ይጸልያል። አሁን አጠገቡ ያለ ተናደደና ጎል አመጡ። ከየት አምጥቶ አለው ያንተ በሬ ገደል ገብቶ። ያኛው ገደል እግዚአብሔርን የጠየቀው እንጂ እሱ አይደለም። ምን አገባ? ጌታን ስጋ አምጣ በኖጣ አለው። ከየትም ያምጣ እግዚአብሔር፣ ስለ እግዚአብሔር ማን ተቆርቋሪ አደረገው? አሁን ይሄ ጌታ ስጋ አምጣ በኖጣ ብለ ሲጾል፣ ይሄኛው ደግሞ ቀበል አድርገው ከየት አምጥቶ ላንተ ስጋ በኖጣ አለው። ያንተ በሬ ገደል ገብቶ አለው ኬት አምጥቶ ሲል ያንተ ወሬ ጎደል ገብቶ አለ። ከዛ እግዚአብሔር ደግሞ ደሞ የአፍን ፍሬ ቆጥሮበት የዛ ሰውዬ በሬ ጎደል ሲገባ እንዳይሞት ተብሎ እዛው ታረደ። ያ ስጋ በነፃ ተቦላ ላይቻለ። ስለዚህ ቢኒያም ለእግዚአብሔር ስጋ አምጣ በነፃ ብሎ የፀለየ ይመስለኛል። በዚህ መሃል በተነሳ ጉብጉብ መቄዶኒያ መቶ ሚሊዮኖችን ሊያገኝ ነው። እና ቦነት ይሄ ቅዱስ ጦርነት በመላ ኢትዮጵያ እንዲፋፋም። ና እናንተ ኢትዮጵያውያን እስቲ በሚሊዮኖች ተበሻሸቁ

በጣም ደስ ብለኛል። ይሄ ጦርነት እኔ ከስር ከስር ባቆጣጥለው ነገር ቤንዝል ባር ከፈከፍ ደስ ይለኛል። የሆነ ሆኖ አሁን ለጊዜው እንደ ቀብድ ነው መሰለኝ ፈራልቲቻ 35 ሚሊዮን ብር ሰጥቷል። 20 ሺ ዶላር ሽ ልምቂ ደና ሰጥቷል። ቀብድ ነው እንግዲህ የቀረውም ደግሞ ይሰጣል ብለን ተስፋ እናድርጋለን። የተቻለውን ያክል ይሄ ቅዱስ ጦርነት በፈራልቲቻ በቴዲ ሀዋሳና በጉብረ በረቹ በኩል በጉብራ አበሮቹ በኩል የተነሳው ቅዱሱ ጦርነት እንዲፋፋም ጸሎታችን ነው። በጣም ደሱ የሚል ነገር ነው። እውነቱን ለመነጋገር ሶስት በጣም የተለያዩ ፍጥረቶች ናቸው። በዚህ ጦርነት ውስጥ ያለው እንግዲህ ቢንያም መቄዶንያ የእግዚአብሔር የአብርሃም በግ ነው። ምንም የሚያውቀው የለም። እሱ ከጀርባ ከዚህ ግብግብ ጀርባ በጸሎት አለ። ፍራውሊትቻ እጅግ በጣም ጥንቁቅ፣ አደገኛ ምናልባት ስውር ማንነት ያላቸው ፍራውሊትቻ፣ ዝም ብሎ ቆለል አንዳንዶቹ ምስኪን የሆነ በመዝሙር የሆነ ምናምን ስተት ቆላልሰ ቆላልሰ አይደለም። ፍራውሊትቻ አደገኛ ኔትወርክ ያለ ሰው እጅግ በጣም እና የእውነቱም ሀብታም ገንዘቡ ምንድነው የሚለው ቁጭ ብለን ተረጋግተን መነጋገር እንችላለን። ምናልባት በሆነ በሆነ መንገድ ተገኝቶ እሱን ገንዘብ ደግሞ ሞር ሰርቶበት መልታዊ ሚሊዮነር ነው የሆነው፣ ወይስ መጀመሪያኑም ገንዘቡ፣ ሰውዬው አደገኛ ሰው ነው። ቴዲ ሀዋሳ ደግሞ መሰሪ እባብ የሆነ ሰው እውነት ለመነጋገር እኛ ጂኒሶች ስለሆነ ብዙ ማብራሪያ፣ ብዙ ገለጻ፣ ብዙ ወሬ የምንፈልግ ሰዎች፣ አንድ አርፍተ ነገር ብዙ ነገር ትነግረናቸው። አንዱ አርፍተ አንዱ አድርጊት አንዱ ቃል እንደዚያ አሉ። ለምን ጭንቅላታችን እዛ ድረስ ነው የሚፈቅዱልን። እና ፍራቻ በጣም ጥንቁቅ በጣም ጥልቀት ያለው እንቅስቃሴ የሚንቀሳቀስ ኔትወርኩ ረዘም ያለ ሰው አደገኛ ሰው ነው ቴዲ ሀዋሳ ደግሞ ጅል ነው መሰሪ ነው ሸፍጠኛ ይሄን ለወደፊት ለማየት ያውቃቸው እሱን ቆስ ብላችሁ የምታዩት ነገር ነው ቴዲ ሀዋሳ በሃይማኖት በብሔር በፖለቲካ ውስጥ ምን ያክል ሸፍጥ እንደሚሰራ ወደፊት የምታዩት ጉዳይ ነው እሱን የወለጠ በዚህ በዚህ በዚህ ብለ ሙሉ ፕሮግራም መስራት ይቻላል እና ፍራሊቲቻ ደግሞ በጣም የተራቀቀ ምናልባት እኔም ከዚህ በፊት ተናግር ያለው የሀብቱ ምንጩ ራሱ ከፖለቲካው ጋር የተገናኘ መነሻው ከዛ በኋላ ሰርቶበት ሊሆን ይችላል የበለጠ አግኝቶ ሊሆን ይችላል፣ አላውቅም። ፍራውሊትቻ ግን አደገኛ ሰው እንደዚህ አሁን እነ ቴዲ ሌሎች ስላ ያላግጡ እንደሚሞክሩት አይነት ሰው አይደለም። እጅግ በጣም አደገኛ ምናልባት በኢትዮጵያ ውስጥ በነበረው ስለላ መዋቅር ውስጥ እጁ የነበረበት በእነ መለስ ጊዜ ጨምሮ ማለት ነው። ምናልባት ያ ነገር እስ ሲአይኤ ይሄዳል ወይ አይሄድም ወይ የሚለው ሌላ ጉዳይ ነው። ጠለቅ ያለ ሰው ነው ፍራኦል። ዝም ብሎ እኩያችን አደለ። ለምሳሌ እችን አንድ ቃል ብቻ ላሳያችሁና ከዛ እንነጋገራለን። ተሞልከው እንዳይከፋ ለህሊና ከመታው እንኳን ግለሰብ መንግስት አይነሳ። ሁለተኛ ብላችሁ እኔ ስም አውጥቶልኛል ያለ ነፍሱ ሊማረውና መለስ ዜና የልጅ ቡዳ ብሎ አንቺ የልጅ ቡዳ የጉራ አይደለም። አሳያቸዋለሁ፣ ዩቱብ ከፍቼ እኔ እናሱ ስብሰባ ነ አይተዋል አይደለም የልጅ ቡዳ ሞለስ ዜናዊ ጋር ይሄ እድሜው ብትደማምረው አርባ አምስት አምሳ አርባ ሰባት በላይ አይሞላም። እንግዲህ መለስ ከመቶ ስንት ዓመቱ ነው? ከነመለስ ዜናዊ ጋር በምን ምክንያት ስብሰባ ላይ ተጎኘም? ዛሬ ያለው ህይወት ከዛ በፊት ከነበረ ህይወት ጋር ከነ አባዱላ ጎመዳ ጋር የነበረው ህይወት ግንኙነት ዶቶችን ስትደማመር አሁን ያለውን ይሄ ረጋ ማለቱ በጣም በጣም የሰከነ እንቅስቃሴ መንቀሳቀሱ ስብእና ምናምን ስታየ ፍርሃት ቀላል ሳይደለም እንደተባለው የልጅ ቡዳ ነው። እኔ እኔ ያው የደህንነት እንቅስቃሴዎችን በጥልቆት እንደሚያይ እንደ አንድ ኤክስፐርት ፈራሊትቻ ጥብቅ የደህንነት መዋቅር ውስጥ የነበረ በወጣትነቱ ጥልቀት ያላቸው ኃላፊነቶችን ወስዶ ሲሰራ የነበረ አደገኛ ሰው ይመስለኝ ፐርሶናሊ ነው እና ሆኖም ግን አሁንም በዚህ ሁኔታም ቢሆን የሚንቀሳቀሳቸው እንቅስቃሴዎች ከዛ መዋቅር አሁንም ያልወጣ ሁሉ ይመስላል። የሆነ ሆኖ ፍራውን ተራሱ አይደለም፣ ፍራውን ውሸት አይደለም። ገንዘብ አለው፣ ሚሊዮን ዶላር በትክክሉም አቅም ያለው ሰው ነው። ምንጩ እንዴት ነው? እንቅስቃሴ እንዴት ነው? አሁን ከዛ ኔትወርክ ውስጥ ወጣል አልወጣም የሚለው ጠለቅ ያለ ሀሳብና ምርመራ የሚፈልግ ነው እና የነዚህ የሶስት ዓለም ሰዎች ጦርነት ነው። ይሄ ቅዱስ ጦርነት ይሄ የልጅ ጉዳይ የሆነው የፍራኦል የትቻ አለው፣ ሽሉምጥ ጥማጥ የቴዲ ሀዋሳ ጉዳይ አለው። እሱ ለመይ ታቀቀ ሰባችሁ ትደርሳላችሁ እቲ አዋሳ ጉዳይ ቆስ ብላችሁ ምትደርሱት ነው እና የቢኒያም መቅድን አለ ቢኒያም እንግዲህ አሁን በሩ ዘግተው አደገኛ ሊባል የሚችል ጸሎት ውስጥ ነው ያለው አደገኛ የሚባል አደገኛ የሚባል ጸሎት እቺ በመቶ ሚሊዮን ጌታ ስጋ አምጣ በነጣ ብሎ እየጸለየ ነው ያለው የጸሎት በአጭር ጊዜ ውስጥ የቢኒያም ጸሎት ሞልስ የሚያገኝ ይመስለኛል እና በእውነቱ በርቱ ነው ለማለት ወደው በዚህ ጸሎት ላይ የመተሳተፉ የወረታችን፣ የጠኖከራችን፣ የበኩላችን አስተዋጽኦ የምታደርጉ ሰዎች በሙሉ በርቱ ልኝ ለማለት ወዳለው ይሄ ቅዱስ ጦርነት በሚሊዮኖች ለድሃ እሰጣለሁ አልሰጥም፣ ወንድነ ወንድ አይደለም፣ እስ ታያለ አልለቅም፣ እሰጣለሁ አልሰጥም። በጣም ይሄ ቅዱስ ጦርነት በእውነት ኢትዮጵያ ለመጀመሪያ ጊዜ በታሪኳ ያየችው በመሆኑ ሉንና ብሩታታው እንደ አይናችን ብሌ ልንንከባከበው የሚገባ በጣም የሚያስደሱት ጦርነት ነው። በእውነቱ በዚህ ጦርነት ላይ የመተሳተፉ ሁላቸውም ለእናንተ ያለኝ ጥልቅ ፉቅርና ክወር ለመግለጽ እወዳለሁ። በያላችሁበት ይሞቻች፣ አመሶገናች አለው። እንግዲህ ኮሜንት፣ ሀሳብ አስተያየቶቻችን እንድትሰጡኝ ከልቤ ከልቤ ከልቤ ነው ማመሰግናቸ ወዳቸ አለው። ይሞቻች ፒስ